የሀይሚ ነገር እጅግ በጣም አሳሳቢ ደረጃ ላይ ይገኛል ማለት ነው። እንደምታዩት ብሩክ ተንበርክኮ አልቅሶ ማለት ይቻላል እየለመናት የሚገኘው ነገር ግን በአሁኑ የቆረጠች የጨከነች ይመስላል ማለት ነው። ላትመለስ እንግዲህ ፊቷን ያዞረች ይመስላል። ብቻ ከባድ ነገር ነው። ሶ ሲም እንግዲህ በየቀኑ ሳ ልታገኛት እየሞከረች ነው። አንደኛ ባክሽን ሁለታችን ተረጅን ምንም ያደረግነው ነገር የለም እያለች ትገኛለች ሁለተኛ ነገር ደግሞ ባሌ ፍቅረኛዬ ከዳኔ ጋር ተጣልቻለሁ፣ አስታርቂኝ እያለች አትገኛለች። ሀይሚ ደግሞ እማቀልሽ ነገር የለም፣ ስትገናኙ፣ እኔ አላገናኘዋችሁም፣ ስለዚህ እራሳችሁ መታረቅ ትችላላችሁ፣ የሚያገባኝ ነገር የለም እያለች እንግዲህ ከባባድ ቃል እየመለሰች ላትገኛለች። ምንም በቃ ብሩክ ምንም አይነት ቃል አውጥቶ በምንም አይነት ሁኔታ በምንም አይነት አጋጣሚ በቃ ሊያስረዳትም ሊያወራትም ምንም በቃ አልቻለም። የሚያደርገው ነገር ምንድነው ጥሎ መሄድ ነው። እንግዲህ ጥሏት ይሄዷል ማለት ነው። ሀይሚ ምን ልታደርግ እንዳሰበች ወይም ደግሞ ምን አይነት እቅዶች እንዳሏት፣ ለወደፊት በምን አይነት ነገር እንደተማመነች፣ ከብሩክ ውጪ መኖር እንዴት በቃ እንደፈለገች፣ ብሩክን በዚህ ልክ እንዴት ማናገር እንደቻለች፣ በዚህ ልክ እንዴት ጭክን ብላ እንብኝ ልትል እንደቻለች የሁላችንም ጥያቄ ነው። ብሩክም ግራ ገብቶታል፣ ተመልካችም ግራ ገብቶታል። እሷም ራሱ ግራ የገባት ይመስላል አላውቅም። ትንሽ ከበድ ያለ ነገር እየተፈጠረ ይገኛል። አሁን እኔ ይሄ ነው ያ ነው እንደዛ ነው እንደዚህ ነው ብዬ ራሱ ሀሳብ አስተያየት ለመስጠት እጅግ በጣም ከብዶኛል ማለት ነው። ለምን ያው እየሆነ ያለው ነገር በጣም አስቸጋሪ ነው። ሀይሚ መልሷ እጅግ በጣም ከባድ ነው። ብሩክም አጥፍቷል እኮ እንዳጠፋ እኮ እንኳን እሷ እኛ ወቅሰነዋል አይደል በጊዜው እኮ ተቆጥተነዋል። እኛ ብዙ ነገሮችን ተናግረናል። ዛሬ ላይ ግን በዚህ ልክ አንድ ሳምንት ሙሉ እያዙ ይልቀቁኝ በቃ እኔ እኔ እንጃ አላውቅም። ሀይሚን በዚህ ልክ ምን እንዳስጨከናት አላውቅም። ምን አይነት ባህሪ እንዳመጣችም አላቅም። አወራሯ ራሱ በጣም ደስ አይልም። በቃ ሙሉ በሙሉ ማለት ይቻላል ተቀይራለች። እኔ ብሩክን ስንቆጣ አጥፍቶ ለምን ተቆጣችሁ ብላችሁ ትሳደባላችሁ። ሀይሚ አጥፍታ ስንቆጣ ለምን ተሳደባችሁ ብላችሁ ትቆጡናላችሁ። እና እኔ እዚህ ጋራውን ፈራጅ መሆን አልፈልግም፣ ምንም ማለት አልፈልግም። ለምን መሰላችሁ? ሀይሜ የራሷ ህይወት የራሷ ነው። እኛኮ እዚህ ጋ የምንለፈው የምንደክመው፣ በቃ የምንጥረው ምናምን ነገር የሆነ ሃይሚ እና ብሩክ አንድ ላይ እንዲሆኑ ነው፣ እንዲፋቀሩ ነው፣ እንዲዋደዱ ነው፣ መጨረሻቸው እንዲያምር ነው አይደለም? ስለዚህ ሀይሚ በዚህ ልክ ጫክን አልፈልግም አልፈልግም እምትል ከሆነ እኛ በግድ አብረሽ ሁኚ ብለን ደግሞ እኛ ልንገፋፋት ወይም ደግሞ ልናስጨንቃት፣ ልንሰድባት፣ ልንቆጣት አይገባም። ይሄ የራሷ ምርጫ የራሷ ውሳኔ ከሆነ ማንም ምንም ሌላት አይችልም። ግን እኛ ስለምንወዳ ስለምናከብራት ይሄንን ሀሳብ እየሰጠናት እንገኛለን። ይቅርታ ብሎሻል፣ ይቅርታውን ተቀበይ እያልናት እንገኛለን። ግን እሷ እንኳን አይደለም ለብሩክ ይቅርና ለተመልካችም ራሱ ምንም አይነት ክብር እየሰጠች አይደለም ማለቴ በቃ የምትናገረው ንግግር ራሱ ምንም ደስ ማይል ንግግር ነው። እንደገናም ደግሞ በዚህ ሰዓት ማንም ሰው ምንም ነገር ምንም ምንም ቢያላት ቢመክራት ቢያወራት ምንም ለመስማትም ለማየትም በቃ እውነታውን ለማወቅም ለመረዳትም ምንም አይነት ፍላጎት ይላት። እኔ ምንድን ነው ልላት የምችለው፣ ሀይሚ ይቅናሽ ነው ምናው። በቃ ይሄ ነው የኔ መንገድ፣ ይሄ ነው የኔ ውሳኔ፣ ይሄ ነው የኔ ነገር ካለች መጨረሻ፣ ይሄ ነው ካለች እንደዚህ ነው መሆን ያለበት ካለች የራሷ ውሳኔ ነው። ከዚህ በላይ ምንም ማለት አንዳንዴ ፍቅርም እኮ በማባበል ሁሌ በልመና ሁሌ በጭቅጭቅ መሆን የለበትም። እግዚአብሔርን ነው የምላችሁ። ወይ ተገና ተጋብታችሁ ቁጭ በሉ አብራችሁ ኑሩ፣ ወይ ደግሞ በቃ ተለያዩ እስከ መጨረሻው። በቃ እኔ እንደዚህ ነው ልል የምችለው። እንዴ ሁሌ ጭቅጭቅ፣ ሁሌ ለቅሶ፣ ሁሌ እንባ፣ ሁሌ ክርክር፣ ሁሌ ይሄ ነው የሆነ። እኔ እንጃ አላውቅም። አሁን ብሩክን ራሱ የምትናገሩ ንግግር ትክክል ነው ብላችሁ ታስባላችሁ? ሀይሚ በጣም ወጥ ያለ ንግግር ነው የምትናገሩ። በጣም ከሚባለው በላይ ለብሩክ የማይመጥ ነው። እንዴ ልብሱን ሁሉ አውልቆ እስከሚሄድ እኮ ነው የደረሰው እንዴ እንደዚህማ ምንድን ምንድነው? ይሄን ያህል ያለያየችው ነገር ካለ ትናገር። በቃ ከሶሲ ጋር የግል ችግር ካለባት ትናገር። እሷ እንደውም ከሶሲ ጋር ራሱ የሌለባትን ባህሪ ያመጣችሁ ምንድን ነው ታውቃላችሁ፣ ለመደባደብ እግዚአብሔርን፣ ሶሲን ራሱ ለመደባደብ እየሞከረች ነበር። ይሄ ነገር አይጠቅምሽም ሀይሚዬ። እንደ ሌሎች ኃይሎኞች ሴቶች እነሱ ባህሪያቸው ወጣ ያለ ባህሪ ሊኖራቸው ያስጠላባቸዋል። ሀይሚዬ አንቺን እኮ በስርዓትሽ፣ በስነ ምግባርሽ፣ በሰው አክባሪነትሽ፣ ለብሩክ ባለሽ ቦታ ነው የምንወድሽ የምናከብርሽ አይደለም እና ወጣ ያለ ሌላ ማንነት ሌላ ባህሪ ይዘሽ የምትመጪ ከሆነ ሌላ በቃ ሌላ ታሪክ ነው የሚሆነው። በቃ የማይሆን ነገር ነው። ላንቺ የማይመጥንሽ ቦታ ላይ አትወያይ፣ ላንቺ የማይመጥንሽን ንግግር አትናገሪ፣ ላንቺ የማይመጥንሽን አለባበስ አትልበሽ። ባጭሩ ማለት ነው እኛ ላንቺ ብለን ነው ይሄን ያህል እየደ ከምን እየለፋን የምንገኘው። ግን ከብሮክ ተለይቼ እኖራለሁ ደስተኛ ህይወት መኖር እችላለሁ። ምናም አስከፍቶሽ አስቀይሞች ቢሆን ኖሮ ማለት ለህይወትሽ በጣም አደጋና አስጊ የሆነ ጥፋት አጥፍጦ ቢሆን ሁላችንም እንወቅሰዋለን። ከእሱ ጋር ማትሁኝ ብለን ልንናገር ሀሳብ ልንሰጥ እንችላለን። ብሰሚንም ባሰሚንም፣ ግን አሁን በቃ ጥፋቴን አምኛለሁ ይቅርበኝ፣ በቃ ይቅርበኝ፣ ፕራንክ ነው አለችሽ። በቃ ሶሲ ራሱ በጣም ነው የለመነችሽ እግዚአብሔርን በእርግጥ እሷ ልጅ አትመቸኝም። ዛሬም ቢሆን ትናንትና ለነገም ራሷ አትመቸኝም። ለምን የሆነ ባህሪዋ ደስ አይልም። አለባበሷ ምናምን መንቃራ ነገር ናት ምናምን። አወራሯ በጣም ነው የምትላላጠው ነው። አትመቸኝም። እና አሁን ሀይሚ ራሱ አለባበሷ ራሱ እንደሷ ሆኗል። አይታችሁታል የዛሬ አለባበሷን ራሱ አይሆንም። በቃ አነጋገሯ ራሱ በጣም በቃ ከባድ በቃ በልስ በቃ የራሳችሁ ጉዳይ ራ በቃ እንደዚህ በሉ እንደዛ ምናምን አይባልም። ብሩክ በዚህ ልክ እኮ እየለፋ ያለው ለፍቅራችሁ መሰለኝ ለሱ ብቻ እኮ አይደለም ላንቺም ጭምር ነው፣ ለፍቅራችሁ ለሁለታችሁ። ሴት ነው ይህን ያህል እየለመነች በቃ እያባበለሽ እያታለልሽ የሚገኘው ግን አንቺ ደግሞ ይቅርታ የይቅርታ ልብ ከሌለሽ ምንም በቃ ከባድ ነገር ነው የሚሆነው። ሀይሚ ነገሽ ምንድን ነው የሚሆነው? በጣም አስቸጋሪ ነገር ነው። እኔ በሀይሚ አልወቅሳትም። በቃ እኔ ይህን አድርጌ ይህን አታድርጊ ብዬ አሁን እዚህ ጋር በቃ ተናድጄ ተበሳጭቼ ስመታ ሁኜ ዛሬ በተናገረችው ንግግር እንዲህ ነው ብዬ መናገር አልፈልግም ግን ሀይሚዬ በጣም ስለምወድሽ በጣም ስለማከብርሽ አንቺና ብሩክ አንድ ላይ ሆናችሁ ማየት ስለምፈልግ መጨረሻችሁ አምሮ ማየት ስለምፈልግ ወደ ራስሽ እንድትመለሺ ጥያቄ ጠይቅሻለሁ፣ ወይም ደግሞ አስጠነቅቅሻለሁ። ምክንያቱም ነገ እያለቀሽ የምትመጪ አንቺ ነሽ። የምር ከባድ ጸጸት ውስጥ ነው የምትገቢ። አንዳንዴ ሰውን መግፋትም ማለት ነው፣ የሰውም ጥሩ አለው። በእውነት የሆነ ሰው ብሩክ አንዴ፣ ይሄ ዛሬ የመጨረሻው ነው የሚመስለው። እግዚአብሔርም በጣም ጨክኖ ቆርጦ ነው ሄደው። በጣም ነው የተበሳጨው። በቃ ምን ልሁንሽ፣ ምን ላደርግ፣ በቃ ይቅር በይኝ። ይሄው ተንበርክኮ ባለፈው ሀይሚ እንዴት ነው ስን በቃ ብሩክ እንዴት ነው ስንቆጠው ስንሰድቦ የነበረው ሀይሚ ተንበርክካ ሁሉ ይቅር በለኝ ብለው እንቢን ብሏት፣ ሁለት ቀን እንትምፕራን ካርጓ። እሺ ምናልባት እየፈተንሽው ሊሆን ይችላል። ሀይሚ አሁን እየፈተንሽው፣ ምናልባት አልባት ላንቺ ያለውን ቦታ እውነታውን ተመልካች፣ በቃ አንዳልጋ ክፍል ሩም ይዘው ምናምን ከሶሲ ጋ ለምን ምናምን ብሎ ብዙ ሰው ጥያቄ መጠየቁ አሳስቦች ምናልባት ንጽህናውን ለማሳየት ወይም ደግሞ ምንም እንዳላረገ ለማሳወቅ ብሩክ ደግሞ ትክክለኛ ነገሩ እንዲያወጣ አስበሽ ሊሆን ይችላል። ግን በዚህ ልክ እየፈተንሽው ነገ ህይወት የሚባል ነገር አይኖራችሁም። ለምን በውስጡ እሱም ሌላ ቅሬታ፣ ሌላ ጥርጣሬ፣ ሌላ ሀሳብ እንዲኖረው ነው እያደረግሽ የምትገኘው። ና ሀይሚዬ፣ ለሁሉም ነገር እኮ ጊዜ አለው፣ ለሁሉም ነገር ገደብ አለው፣ ለሁሉም ነገር መስመር አለው ብዬ ነው ማስበው እንደኔና ወደ ራስሽ ብትመለሽ የሚጠቅምሽን ነገር ብታደርጊ የሚጠቅምሽን ነገር ብትወሰኝ የተሻለ ነው ብዬ አስባለሁ። ብሩክ በዚህ ልክ መበሳጨት የለበትም፣ አንችም በዚህ ልክ መበሳጨት፣ መናደድ የለብሽም። ሶሲም የራሷን ህይወት ትኑር በራሷ። በቃ ከብሩክ አትገናኝ አታውራ። ግን ነገ ከነገ ወዲያ ወይኔ የምትይውን የምትጸጸጭበትን ነገር ባታደርጊ የተሻለ ነው ብዬ አስባለሁ እንደ ሀሳብ። ግን አይሆንም ምናምን እንደዚህ ምናምን ብለሽ ሪ ጓገጭ የምትይ ከሆነ ያው የምትጎጆ አንቺ ነሽ ብዬ ስለማስብ ነው። እኔ ዜጋውን አንተነሽ አንተነ ጥፋተኛ ብዬ አልናገርም። ቢያንስ ግን ማለት ነው የእውነት ነው የምላችሁ በሰላም እኮ ደህናውን ደህና ኝ ተባብሎ መለየት ራሱ ጥሩ ነው። እና ክፉ ቃል በጣም ትነጋገራላችሁ፣ በጣም ከሚባለው በላይ ትዕግስቱ እስኪያልቅ ነው። ሀይሚያውን አነጋገርሽ ስታይልሽ በቃ ብሩክን ማግኘት አልፈልግም ማየት አልፈልግም እንዴ እውነታውን ወቂ በቃ እውነታው ይሄ ነው ከተባልሽ ሽተተቀ ግዴታ አለብሽ እኮ የመቀበል ነገ ከነገ ወዲያውም ብታለቅሽ ሚዲያ ላይ ወጣሽ ብሩክ ናፈቀኝ የት ሄደ የት ገባ ብትይው ማንስ ሊረዳሽ ነው ማንስ አቤት ሊልልሽ ነው እና ይሄ መሆን የለበትም እኔ ልወቅስሽ አልፈልግም እንደፈለግሽ መሆን ትችያለሽ ምክንያቱም እኔ ራሱ ደከመኝ በቃ በዚህ ልክ እንዴ መተሳሰብ ከሌለ መከባበር፣ ወይ በተለይ ክብር የሚባለው ነገር ከፍቅር ይበልጣል። እግዚአብሔርን እርስ በእርስ ካልተሳሰባችሁ፣ ካልተከባበራችሁ ውስጣችሁ ቂም እያያዘ ቂም እያያዘ ቂም እያያዘ ነገ መጨረሻችሁ ብትንትናችሁ በቃ። መለያየትም ራሱ እኮ ቻው ደናውኝ ደናውን እኮ ጥሩ ነው። የእናንተ መለየት በጣም አስቸጋሪና ከባድ ነው የሚሆነው። ምክንያቱም በውስጣችሁ በጣም ብዙ ቂምን እያያዛችሁ ነው። ብሩክ የሚናገረው ንግግር ሀይሜ እየሰበሰበች እያያዘች ነው። ሀይሜ የምትናገረው ነገር ብሩክ እየሰበሰበ ነው። እና ይህ ነገር ጥሩ አይደለም። እንደ ሰው እኛ ስናስብ አስተካክላችሁ ችግሮቻችሁን ፈትታችሁ ወደ ድሮ ፍቅራችሁ ወደ ድሮ ህይወታችሁ ብትመለሱ እና ህይወታችሁን ደስ በሚል ሁኔታ ብትቀጥሉ የተሻለ ነው ብዬ ነው ማስበው። ሀይሜም ተረጋጊ ለማለት ነው። ወደው የኔ ሀሳቤ ነው። ከዚህ በላይ ምንም ልል አልችልም። አመሰግናል።